ሁኔታ ከወለደች ወር እንደሆናት ሁላችንም የምናቀው ነው። ካላወቃችሁ ያ ወልዳለች ብለው ቪዲዮ የለቀቁበትን ገብታችሁ ማየት ትችላላችሁ። ወር ሞልቷታል ማለት ነው። እና እንግዲህ አብዛኛውን ሴት ልጅ የመጀመሪያ ልጇን ስትወልድ ቤተሰብ ጋር ትታረሳለች ማለት ነው። ደስ በሚል እንክብካቤ በአሪፍ ሁኔታ ትታረስና ና ሁለት ወር መነ ወር ተቀምጣ ወደ ቤቷ ትመለሳለች ማለት ነው። ወይም ደግሞ ቤተሰብ ለውዷ ባለቤት ባለቤቷ ይመልሳል ማለት ነው እና ሩታም አሁን ወደ ሸገር ተመልሳለች። እንዲሁም ደግሞ የትናንትናው ዲኮር ለሩታ ነው ምናምን እየተባለ ነበር ዝግጅት። ማለት ትናንትና ለአቤል ምናምን ብለው ያዘጋጁ ዝግጅት ለሩታ ነው ምናምን እየተባለም ነው። ብቻ ሰላም አሰላም አለይኩም ወራህመቱላሂ በረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉ። ያው አብዛኛውን በሚባል ደረጃ ሩታና ብሬሽ እንዳልተጣሉ ሩታና ብሬሽ መሀል ምንም አይነት ክፍተት እንደሌለ ስራ እንደሆነ የሚሰሩት አብዛኛውን በሚባል ደረጃ እናውቃለን ማለት ነው። ያው አንዳንድ ሰው ካልሆነ በቀር ስራ እየሰሩ እንደሆነ ግልጽ ነው። ያኔ በቃ የሚያስብ አእምሮ ያለው ሰው ግልጽ ነው፣ እነሱ ስራ እየሰሩ እንደሆነ የሚታወቅ ነገር ነው። ምክንያቱም እርስ በራሳቸው ሸር እየተደራረጉ ነው በየቻናላቸው ምናምን እና በቃ ተመካክረው እርስ በራስ ተያይዘው ለማደግ ወይም ደግሞ ለመለወጥ እየጣሩ እንደሆነ ግልጽ ነው ማለት ነው። ግን አንዳንድ ጊዜ ያው ስራም ሆኖ የሆነ አለፍ ያለ ነገር ሲሰራ ለምን እንደዚህ ይሆናል ነው እንጂ የምንለው ምክንያቱም አብርሽ አንዳንድ ጊዜ የሆነ ሲሳሳሙ ከዚች ከሄርሜላ ጋር ምናምን መላላስ ምናምን ሲያበዛ ትንሽ ስራም ቢሆን የሆነ አለፍ የሚባል ነገር ይታይበታል። ና ለምን እንደዚህ ይሆናል እያለን አስተያየት እንሰጣለን እንጂ ያው ሩታና ብሬዎች በማላቸው ምንም አይነት ክፍተት፣ ምንም አይነት ጸብ፣ ምንም አይነት ነገር እንደሌለ ግልጽ የሆነ ነገር ነው ማለት ነው ስለዚህ ያው እንግዲህ ልጅም ወልደው የለ ኑሮም እየተወደደ ነው። በዚህ ዘመን በእኛ ዘመን ኑሮ ተወዷል ምናምን ሚባል የለ ስለዚህ፣ ልጃቸውን ጥሩ ትምህርት ቤት ለማስተማር በጥሩ ሁኔታ ደስ በሚል ሁኔታ ወይም ደግሞ የፈለገውን ነገር አግኝቶ እንዳድግ ለማድረግ ያው መስራት አለበት ቤተሰብ ማለት ነው። ስለዚህ አብሪሽና ሩታም እየሰሩ ያሉት አንድ ለራሳቸው ህይወት፣ ሁለት ለልጃቸውም ነው። ስለዚህ እነሱ በማላቸው ምንም አይነት ጸብም ሆነ ምንም ነገር የለም። ማንም ከማንም ጋር አልተጣሉም ማለት ነው። ተስማምተው ተመካክረው ነው እየሰሩ ያሉት እና ኢቭን ትናንትና እንኳን አይታችሁ ከሆነ አንድ አይነት ተመካክረው አንድ አይነት ቀይ ልብስ ለብሰው ከዝጡ ዝጡ ወይም ከሄርሜላ ጋ ምን አላት ቪዲዮ ላይ እንዲህ ዛሬ ደግሞ ምን አይነት ልብስ ነው የለበሱ ምናምን አላት ማለት ነው። ቪዲዮ ላይ ያኔ ሊያስመስሉ ግን፣ ያኔ ተመካክረው ነው የሰሩት ማለት ነው እና ሌላቸው የፈለግኩት ነገር ባጭሩ እነሱ መሀል ምንም አይነት ጸብ አልተፈጠረም። ፍቅር ናቸው፣ ፍቅር ናቸው። ወልደዋል መቻለ። ልጃቸውንም አላ ያሳድግላቸው፣ ለቁም ነገር ያብቃላቸው፣ በጥሩ ስነ መግባር የሚያሳድጉ ያደርጋቸው። እናም ወልደዋል ምናምን ነገር ያው በመሀላቸው ምንም ክፍተት የለም። ክፍተት ቢኖር ቤተሰብ ዝም አይልም። እንደገና ደግሞ የእውነት የተጣላ ሰው አለ። አሁን እዚህ ሚዲያ ላይ የእውነት የተጣሉ ሰዎች አሉ። እነዚያ ሰዎች አሁን ቪዲዮ ሸር ይደራረጋሉ? አይደራረጉም። ተጣልተዋል ተጣልተዋል ተራርቀው የራሳቸውን ህይወት የራሳቸውን ነገር ነው እየኖሩ ያሉት አይደለ እነ ሩታም ቢጣሉ ነገ ቢጣሉ ኑሮ የራሳቸውን ህይወት የራሳቸውን ቪዲዮ ይሰራሉ እንጂ ሸራ አይደራረጉም አሁን ሩታ እሷን እየመጡ የሚያናድዷትን ሰዎች በቃ እሷን አፏፏን የሚለዋትን ሰዎች ምናምን ሸርት ቻናላቸውን ያኔ ሸርት ታደርግላቸዋል ምክንያቱም የሚሰሩ ቪዲዮ ተመካክረው ነው እንጂ ተጣልተው ስላላይደለም ማለት ነው እዚህ እዚ ግን እየተጣሉ መስለው ምናምን ነው እየሰሩ ያሉት። ምክንያቱም ያው ቪው የሚገኘው እንደዛ ሲሆን ስለሆነ በፍቅር ከሆነው ከሚሰሩት ይልቅ ተጠለን ግን እንደዚህ እንደ እንደዚህ በቃ ላይ የሚያጓጓ ነገር የሚኖረው የሆነ ግጭት ሲኖረው ነውና ለዛ ነው እንደዛ እያደረጉ ያሉት እና እንግዲህ አብሬሽ ሩታን ወደ አዲስ አበባ ወስዷታል ወይም ደግሞ ባሪፍ እየትናንትናም ያ ዝግጅቱ ዱከር ነው የሚባለው፣ አላውቅም። የዱከር ነው ዱከር የሚባለው በፊት አውቀው ነበር። ስሙ ሆነ ለያዘኛለና እሱን ያዘጋጀው ምናምን ሩታን ሊቀበል ስለሆነ ነው እንጂ እሱ እነሱ እንደዚህ አይነት ፕሮግራም እንደዚህ ለመቶ ኬ ለአምሳኬ ምናምን እንደዚህ አይነት ፕሮግራም አያዘጋጁም። እንደዚህ አይነት ነገር ቪዲዮ መስራት ከፈለጉ በተዘጋጀ ፕሮግራም ምናምን ነው እንጂ የሚሰሩት እንደዚህ ስራ ብለው ለመቶ ኬ ወይም ለአምሳኬ እንደዛ ምናምን ፕሮግራም አያዘጋጁም ስለዚህ ያዘጋጀው ፕሮግራም ሩታን ለመቀበል ሩታንና ውዱን ወንድ ልጁን ማነው ያለው ማነው ስሙ እኔ እንጃ ብቻ ረሳሁት ስሙ ማን ነበረ? ወይ ጣፋኝ ረሳሁትና ለሱን ለእነሱን ለመቀበል ነው ምናምን የሚል ሀሳብ ብዙ ሰው እያለ ነው የእውነት ደስ ይላል። አሁን እንኳን ማለት እንደዛ አድርጎ አድርጎ ቢያሳየን ያው በቃ እነሱ ጋር ያለው ፍቅር እንደሆነ ምናምን እኔ አውቃለሁኝ ያኔ ምንም አይነት ጸብ እንደሌለ እንደነገርኳችሁ አብዛኛውን ሰው ያውቃል። ግን በቃ አንዳንድ ጊዜ ለኛም ቢያስቡልንና አንዳንድ ጊዜ የሆነ ደስ የሚል ቪዲዮ፣ ሁሌ ጭቅጭቅ፣ ሁሌ የሚያሳዝን ነገር ምናምን ወይም ደግሞ ተበዳይ ምናምን በዳይ ምናምን ሆኖ ከሚለቁልን አንዳንድ ጊዜ ደሳስ የሚል ቪዲዮ ቢለቁልን እንደኔ አሪፍ ነው ብዬ አስባለሁ ማለት ነው። ግን ደግሞ እነሱ በተመቻቸው እና እነሱን ባዋጣቸው መንገድ ስለሆነ መሄድ የሚፈልጉት በተመቻቸው መንገድ ይሄዱበት ማለት ነው። ዋናው ነገር አለመጠላታቸው፣ ሰላም መሆናቸው፣ መስማማታቸው፣ ፍቅር መሆናቸው ነው የሚፈለገው። እና ያው በመቀጠል ደግሞ እንግዲህ ያው በቃላ በቃ አልጣሉም ማለት ነው። እና ደግሞ ያው ትምህርት ይሰጣል። በነገራችን ላይ አሁን እየሰሩ ያሉት ቪዲዮ ከበፊቱ ቪዲዮ የተሻለ ትምህርት የሚሰጥ ቪዲዮ ነው። ከትምህርት የሚሰው ካለ ትምህርት ይሰጣል። አሁን እየሰሩ ያሉት ቪዲዮ ብዙ ሴቶች አሉ እንደዚህ የሚሆኑ እንደዚህ በባላቸው የሚበደሉ በባላቸው የሚገፉ ግን እነዛ ሰዎች ምን አይነት ጠንካራ ሰው ሆኖ ማለፍ እንዳለባቸው ሩታ ትምህርት እየሰጠኝ ነው። እና ማለት በቃ ሩታ ትምህርት ሰጪ ወይም ደግሞ ተበዳይ ሆና ነው እየሰራች ያለችው። እነሱ አብርሽ ደግሞ በዳይ ወይም ደግሞ በሚስቱ ላይ የሚማግጥ ሰው ሆኖ ነው እየሰራ ያለው ማለት ነው። እና ሪል ሪል ወይም ደግሞ የእውነት እንደዚህ አይነት ነገር አለ ማለት ነው። ብዙ ሴቶች ጋር የእውነት እንደዚህ አይነት ነገር አለ። በቃ ሚስቱ ስታደርግ ከሌላ ሴት ጋር የሚጃጃል በእሷ ላይ የሚደርብ በቃ እሷ የእሷን ልብ የሚሰብር በቃ አምነው። ስንት ነገር ሆና ልጅ ለመውለድ የእሱን ልጅ በሆዱ ይዛ እሱ ግን በጣም የማግጥባት በቃ ከነ መፈጠሯ እረስቷት እሷን በሷ ላይ ሌላ ሴት የሚይዙ በጣም ብዙ ወንዶች አሉ፣ በእውነት በሪሉ ማለት ነው። እና እና ብርሽ ያንን እንደ ትምህርት ለማስወሰድ ነው ይህንን ቪዲዮ እየሰሩ ያሉት። ያውርቷ ደግሞ ምንም ያክል ወንድ ልጅ ምንም ያክል ቢበድልን ቢበድል እኛ ሴቶች ጠንካራ ሆነን ማለፍ እንዳለብን በቃ ገና ለገና እርጉዝ ሆኖናል እርጉዝ ሆኖናል ብለን እራሳችንን መጣል እንደሌለብን፣ ወይም ደግሞ የልጅናት ሆኖናል ልጅን በምን አሳድገዋለሁኝ ልጅን እንዴት አደረገዋለሁ ምናምን ብለን ማሰብ የለብንም ምናምን። በቃ እኔም እችላለሁ በሚል ችለንና ተቋቁመን ችግሩን ማለፍ እንዳለብን ምናምን ጠንካራ መሆን እንዳለብን ታጋይ ሰው መሆን እንዳለብን በቃ ቻይ መሆን እንዳለብን ምናምን። ሩታ ያው ትምህርት እየሰጠች ነው እና የአሁኑ ቪዲዮአቸው እየሰሩ ያሉት ነገር ትምህርት ይሰጣል። ያው አንዳንድ ጊዜ ግን የሆነ በቃ ስናዩስ በቃ ሩታን ተሲሏት የሆነ በቃ ለስራ እንደሆነ እያወቅኩኝ ግን አንዳንዴ የሆነ የማይሆን ነገር ወይም ደግሞ ይሄ ዝም ብሎ አሁንም መላላስ ምናምን ሲያበዙ ያናድደኛል። በተለይ አብሬሽ ማለት ነውና እንጂ ያው እኔ ስራ አንድ እየሰሩ እንደሆነ ከበፊትም አቃለውኝ ማለት ነው እንደማይጣሉ እና፣ እንዴት ይጣላሉ? ቢጣሉ ደግሞ ይሄን ያክል ይሄን ያክል ተራ ስተራ ርቀው እስከሚሄዱ ድረስ ቤተሰብ ዝም ይላቸዋል? ዝም አይላቸውም። ምክንያቱም ቤተሰብ ነው ያገናኛቸው ማለት በቃ እነሱ ቢገናኙ መጀመሪያ ላይ ግን፣ መሀል ላይ ቤተሰብ ገብቶበታል። ስለዚህ ቤተሰብ ሳያማክሩ ቤተሰብ ሲጣሉ ቤተሰብ ማላቸው ሳይገባ እንዲሁ መለያየት እንዲሁ በፍርድ ቤት ወረቀት እንዲዝ ብሎ እንዲዝ ብሎ ነገር የለም። ግን ያው እንደነገርኳችሁ ትምህርት ትምህርት የሚያስተምር ቪዲዮ መስራት ስለፈለጉ እና ለነሱም የሚያዋጣቸውና የሚያስሄዳቸው ይሄ ስለሆነ ነው እየሰሩ ያሉት እንጂ ምንም እንዳልተጣሉ ያው ግልጽ የሆነ ነገር ነው ማለት ነው። በጣም ግልጽ ነው ምንም እንዳልተጣሉ በጣም ግልጽ ነው ማለት ነው። ማንም ከማንም እንዳልተጣላ በጣም ግልጽ ነው ኢቭን እንኳን ሩት አሁን ሄርሜላ ቪዲዮ ሰርታ ምናምን። የሆነ ጊዜ ካስታወሳችሁ ቲክቶክ ላይ ሄርሜላ ምንድን ነው የሆነ ብቻ እንኩት እንኩት አድርጎ ይበላል ምናምን እያለች ቪዲዮ ሰርታ ነበር ሙዚቃ ከዛ በዛ ደሞ ሩታ ደሞ ዲዩት አርጋ ሰርታብን ነበር። የእውነት ቢጣሉ እንደዛ አርጋ አሰራም ማለት ነው። እርግፍ አርጋ ነበር ትውት የምታደርገው እንጂ፣ እንደዛ አይነት ነገር ምናምን ቪዲዮ ዲዩት መደራረግ ምናምን ነገር አያደርጉም ነበር። እንደዛ የሚያደርጉት ዲዩት የሚደራረጉት ምናምን በቃ ራስ በራሳቸው እንዲያድጉ ሄርሜላ ያው እንድታዲግ ፍሎ ፍሎ እንድትደረግ ምናምን በቲክቶክም በዩቲዩብም እንድታድግ ምናምን ነገር ለዛ ነው ያው በቃ ሀሳባቸውና እና እንትናቸው የውስጣቸው ተያይዞ ማደግ ይመስለኛል። ያው እርስ በራሳቸው መስራት የፈለገን ሰው የእርስ በራሳቸው እየተበረታቱ ተያይዞ ለማደግ ይመስለኛል። ምክንያቱም ሩታ የእውነት ቢጣሉ ኑሮ ሩታ ሄርሜላ እንደዛ ስትል እንደዛ ብላልዩ ታሰራም ነበር። እንደገና ደግሞ በየቻናላቸው አሁን ሸር ይደራረጋሉ። በተለይ ሩታ በጣም ሸር ነው የምታደርገው፣ እና እንደዛ የሚያስለቅሷትን እያስለቀሷት ቪዲዮ ሸርት አደርጋለኝ ለምንድን ነው መሰላችሁ የሚያስለቀሰ የእውነት ቢሆን ሸራ አታደርግ የሚያስለቀሳትን እንትን ያላትን ሰው ሸራ አታደርገም። ግን ስራ ስለሆነ ተመካክረውበት ስለሆነ እና ደግሞ ሩታ ስትኖር ስለሆነ ቪውም ሆነ ወይም ሩታ ሽር ስታደርገው ስለሆነ ለውጥ የሚኖረው ቻናላቸው ላይ ነው። ሸር የምታደርግላቸውም በቃላ በጥቅሉ ተያይዞ ማደግ ነው ሐሳባቸው። እጅግ በጣም ደስ ይላል፣ ያስደስታል። የእውነት በጣም ደስ ይላል፣ መተጋገዛቸው፣ እንደዚህ ምናምን መስራት ይፈልገን ሰው ማበረታታቸው ምናምን። እኔ በስራቸው ደጋግሜ ነው የምናገረው። በጣም ጠንካራ ፋስት የሆኑ ሰዎች፣ ሊደነቁ የሚገባ ልጆች ናቸው። በጣም ጠንካራ ናቸው። በስራ በኩል በጣም ነው የመወዳቸው፣ ደስ ይለኛል። ጸብንም አላህ ያረቀላቸው እና ምናለት የምፈልገው ያው እነሱ አልተጣሉም። ሩትዬ በቅርብ ሸገር ተዳላይ ከዛ ያው እንግዲህ አሽዌና ነው ማለት ነው። ሸገር ደካዴ በኋላ ወደ ድሮ ያኔ ፍቅራቸው ይመለሳሉ ስላችሁ፣ አሁንም በፍቅር ናቸው። ግን ድሮ ፓሪፍ ፓሪፍ ቪዲዮ ደሳስ በሚል ቪዲዮ ምናምን አይደለም የሚለቁልን ለኛም ፍቅር ፍቅር በሆነ ቪዲዮ ምናምን ነበር የሚያሳዩና ነው ያንን ያሳዩናል ወይስ መልሰው ጭቅጭቃቸውን ወይም ንዝንዛቸውን ይቀጥላሉ የሚለውን እና ያለም ዝሮ ማለት ነው። ለኛ ሁለቱም ይመቸናል። በሄዱበት እንሄዳለን አንድ ሐሳብ እየሰጠን ማለት ነው። ምክንያቱም የሆነ እንዳልሰጣሉ ስለምናቅ በሄዱበት እንሄዳለን ማለት ነው። እና ውድ ሀገር ልጆች በያላችሁበት ሰላማችሁ፣ ብዙ ትርፍ ይበልኝ። ቪዲዮውን ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ለአንዳንድ አማርኛ መሰባበር ይቅርታ እየጠየቅኩኝ እሰናበታችኋለሁ ባይ